ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጥኤማውያን ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፦ ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ። ካንተ ጋርም እሆናለሁ፣ እባርክሃለሁም እነዚህን ምድሮች ሁሉ ለአንተና ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት ታበዝሃለሁ፣ እነዚህንም ምድሮች ሁሉ ለዘር እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን ስራቲን ህግንም ጠብቆአልና። ይሳቅም በጌራ ተቀመጠ። የዚያም ስፍራ ሰዎች ስለሚሱ ጠየቁት። እርሱም እህቴናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴናት ማለቱን ፈርቶአልና እርሷ ውብ ነበረችና በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቢሜሌክም ይስሐቅን ጠራ እንዲህም አለው፣ እነሆ ሚስትህ ናት። እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም፣ አለ ይህ ያደረህብን ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር። ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያችም ዓመት መቶ እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ። እጅግ እስኪበለጥግ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም፣ ሎሌዎችም እጅግ በዙለት፤ የፍልስጤም ሰዎች ቀኑበት። በአባቱም በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቢሜሌክም ይስሐቅን ከኛ ተለይተህ ሂድ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞቶ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና፣ አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራር አገር እረኞች ከይስሐቅ እረኞች ጋር ውሃው የእኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም። ስሟንም ረሆቦት ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን በምድርም እንበዛለን። ከዚያም ወደ ቤተሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ እኔ ከአንተ ጋር ነኝና፣ እባርከሃለሁ ስለ ባሕርዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሠራ የእግዚአብሔርንም ስም በዚያም ድንኳን ተከለ። የይስሐቅም ለልጆች በዚያ ጉድጓድ ማሱ። አቢሜሌክ እና የሙሽራ ወዳ ጃኮዘት የሠራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል ከናንተም ለይታችሁ አሳድዳችሁኛል አላቸው። እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በርግጥ አየን። ስለዚህም በእኛና ባንተ መካከል መሐላ ይሁን እኛ አንተን እንዳልነካንህ በጎነትህንም ብቻ እንዳሳየህን በደህናም እንደሰደንህ፣ አንተም ክፉ እንዳትሰራብን ቃል ኪዳን ካንተ ጋር እናድርግ አለን። አንተ አሁን ከእግዚአብሔር ዘንድ የተዋረክ ነህ። ይስሐቅም ማድ አቀረበላቸው። በሉም ጠጡም። ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቈፍሯትም ጉድጓድ ውሃ አገኘም ብለው ነገሩት። ስሟንም ሳቤ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ ቤትሳቤህ ነው። ኤሳውም አርባ ዓመት ሲሆነው የኬጢያዊ የቢኤርን ልጅ ዩዲትን የኬጢያዊ የኤሎንን ልጅ ቤስሞትንም ሚስቶች አድርጎ አገባ። እነርሱም የይሳቅንና የርብቃን ልብ ያሳዘኑ ነበር።